ሰላም ጤና ስጥልኝ። የተወደዳችሁ እና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሰኞ ረፋድ ይመጥናል ያልኳቸውን በአንዳንድ ጉዳዮች ላይ አብረን እየተወያየን ለተወሰኑ ደቂቃዎች እንቆያለን ማለት ነው። በአማራ ክልል በተለያዩ ቦታዎች ላይ ዘመቻ አንድነትን ተመልክቶ ከሁለቱም በኩል ዛቻዎች እየተሰሙ ይገኛሉ። መከላከያም ወደ ሁለት መቶ የፋኖ አባላትን ገድያለሁ ብሏል በጀነራል መሐመድ ተሰማ በኩል። የፋኖ ኃይሎችም በሶስቱም ቀጠና የተደረጉ ዘመቻዎች ወሎ ቀጠና ሲቀር ጎንደር፣ ጎጃም እና ሸዋ ሪፖርት አድርጎ ነበር። በርካታ የቡድን መሳሪያ የነፍሰ ወከፍ መሳሪያ አግኝቻለሁኝ ብሏል፣ ፋኖ ነው። ከዚህ ውጭ ደግሞ በርካታ ቁጥር ያላቸው ሞትና ሙርከኛ አድርጌያቸዋለሁ ብሏል። የምክክር ኮሚሽን ፋኖቹ በሚፈልጉት ሀገር ድርድር ማድረግ እንችላለን ብሏል። ከዚሁ ጋር ተያይዞ መከላከያ ዘመቻ አንድነት ፋኖ ብቻ አይደለም፣ ውጊያውን የትግራይ ጀነራሎችም መርተውታል የሚል ጉዳይ አንስቷል። እንግዲህ አድማጮቻችን፣ ተመልካቾቻችን እንግዲህ እዚህ ላይ ወደ ሌላ ጋ ከማለፋችን በፊት አንዳንድ ነገሮችን በእነዚህ ጉዳዮች ላይ እናነሳለን። እዚህ ላይ ምንድን ነው የተለየ ነገር አዲስ ነገር ምንድን ነው የተፈጠረው? መከላከያ የቱ ጋ ነው ጫና የተፈጠረበት፣ የት ጋ ነው ጫና የደረሰበት የሚለውን ስንመለከት በርካታ ጉዳዮችን ማግኘት እንችላለን። አንደኛ አማራ ክልል ላይ ጦርነት ከተጀመረ ሁለት ዓመት ሊደፍን ጥቂት ወራቶች ነው የቀሩት። በዚህ ሁለት ዓመት ሊሞላ ጥቂት ወራቶች በቀሩት ጊዜ ውስጥ ምንም አይነት መከላከያ ክልሉን የመቆጣጠር ባህሪም አላሳየም። ውጊያው ያዝ ለቀቅ ነው፣ ያዝ ለቀቅ ነው። በአንድ የጦር ሜዳ ግንባር ላይ ደግሞ የሆነ ተራራን መያዝ የሆነ ተራራን መልቀቅ፣ የሆነ ከተማን መያዝ፣ የሆነ ከተማን መልቀቅ የሚያመጣው ፋይዳ የለውም ወይም ፋይዳ አለው ተብሎም የሚዘገብና የሚዘጋጅም ጉዳይ አይደለም። ምክንያቱም የጦርነት ሂደት ነው ከተማን መያዝ፣ የጦርነት ሂደት ነው ከተማን መልቀቅም፣ የጦርነት ሂደት ነው። በነዚህ በመያዝ እና በመልቀቅ ውስጥ የተፈጠሩ ክስተቶች፣ የደረሱ ጉዳቶች በንብረት ይሁን በሰው ኃይልም በሎጂስቲክም በፋይናንስም የደረሰው ጫና ምን ያክል ነው፣ የምለው ነው ሂሳብ መሰራት ያለበት እንጂ የሆነ ተራራን መልቀቅና የሆነ ተራራን መቆጣጠር ውጤት ያመጣል ብለን አናስብም። ጦርነቱ አልቋል የሚያስብለው ጦርነቱ ተጠናቅቋል የሚያስ ብለው ከተሞችን በመቆጣጠር ሳይሆን ሁለት ከተሞች ላይ ብቻ ጦርነቱ ሊያልቅ ይችላል። በአንድ ከተማ ላይ ብቻ ጦርነት ሊያልቅ ይችላል። ጦርነት የሚያልቀው ደግሞ ያለው የሰው ኃይል ከሚገባ በላይ ሲመታና ቁልፍ ቁልፍ የሆኑ ቦታዎች ሲያዙ እና ተዋጊ ኃይሎች የሚጠቀሙበት መሳሪያዎች በቁጥጥር ስር ሲውሉ ወይም ሲወድሙ ጦርነት ይጠናቀቃል። ምናልባት አብዛኛዎቻችን ጦርነት የሚጠናቀቀው ወደ 1400 የአማራ ክልል ቀበሌዎች ሙሉ ለሙሉ በፋኖ ቁጥጥር ስር ሲገቡ ናቸው ወይም በመከላከያ ቁጥጥር ስር ሲገቡ ናቸው ብለን የምናስብ ካለ ተሳስተናል። ጦርነት በአንድ ከተማ ውስጥም ሊጠናቀቅ ይችላል። ያለው ሰራዊት በስህተት ሊመታ ይችላል። ደፈጣ ላይ ወጥቶ ከሚገባ በላይ ሊመታ ይችላል። ከአምብ ተከቦ ሊመታ ይችላል። ጦርነቱ በዛ ላይ ይጠናቀቃል ማለት ነው። እንግዲህ አንድ ነጥብ ያገኘነው ነገር ቢኖር ምንድን ነው? እስከ ዛሬ ድረስ ይሄ የመደራደር ምናምን የሚባለው ነገር ባለፈው ጊዜ የአባይ ማነው ባህር ዳር ከተማ ዙሪያ ድልድይ ሲመረቅ ጠቅላይ ሚኒስትሩ ከፕሬዝዳንት አረጋ ከበደ ጋር ሆናችሁ በአረጋ ከበደ ስር ሆናችሁ ጫካ የገባችሁት ተመልሳችሁ እንድትነጋገሩና አብራችሁ እንድትሰሩ የሚል መልእክት ሲያስተላልፍ ሰምተን ነበር። እንግዲህ ይሄ ምንድን ነው? ኦኔ ግን በሌላ በሁለተኛና በሶስተኛ ሀገር ላይ ያደራደረው ስርዓቱ ፋኖን ከክልሉ ርዕሰ መስተዳደር ጋር ተነጋገሩ የሚል ነው። እንደ ነጃል ሰኞ እነጃል ሰኞች አሁን ከክልሉ ርዕሰ መስተዳደር ጋር ነው ተነጋግሮ የገቡት ፋኖችም እንደዚህ አይነት እጣ ፋንታና እድል እንዲገጥማቸው ሲገፋፉ ነበር። አሁን ከዚህ ከዘመቻ አንድነት በኋላ የምክክር ኮሚሽኑ አሁንም እዚህ ላይ ነጥብ መያዝ ያለባቸው ነገር ቢኖር ምንድን ነው? ምክክር ኮሚሽኑ ነው። ይሄንን ነገር በምክክር ኮሚሽኑ በኩል ነው መንግስት በራሱ ግልጽ ወጥቶ ከፋኖ ጋር በሁለተኛ ሀገር ላይ በሶስተኛ ሀገር ላይ ይደራደራሉ አላለም። በማን በኩል ነው? በምክክር ኮሚሽኑ በኩል ነው። ኢንዳይሬክት ዳይሬክት መጥቶ ስርዓቱ አልተናገረም ወይም ደግሞ መንግስት ተወክሎ የመጣ ይሄን ነገር አልተናገረም። የምክክር ኮሚሽኑ ናቸው እንግዲህ እንደ መንግስት መሳሪያ ሆኖ የሚያገለግሉት ይሄንን ሀሳብ ያነሱት ማለት ነው። ብዙ ጊዜ አይታችሁ ከሆነ የፋኖ ኃይሎች ጫና ያለ ጦርነት በሚያደርጉበት ጊዜ ይሄ የምክክር ኮሚሽን ያጠፋውን መብራት ያበራል፣ አረንጓዴ መብራት ያበራል። ትንሽ የፋኖ ኃይሎች ቦታዎችን የመልቀቅና የተወሰነ ቦታ መከላከያ ወደፊት የመውጣት ነገር ደግሞ ሲያዩ ቀይ መብራት ነው የሚያወሩ፣ ቀይ መብራት ያበራሉ። ልንደመስሳቸው ነው፣ ጥቂት ቦታናቸው ናቸው የቀሩት የምትሏን የመንግስትን መፈክር በውስጣቸው ይዞ አድቫንቴጅን ተጠቅሞ ነው የሚሄዱ ማለት ነው። ልክ እንደ እግር ኳስ ጫወታ አርባንቴጅን ተጠቅሞ ነው የሚሄዱት ማለት ነው። ጫን ስል ወደ ሰላማዊ የምትል አማርኛ ወይም ካርዷን ይመዛሉ። ጠንከር ያለባቸው ወይም ደግሞ ደብዘዝ ያለባቸው ጊዜና ፋኖቹ የቦታ ለውጥ የቦታ ማሻሻል ነገር ሲያደርጉ እየገፋ ነው ምክክር የሚባል ነገር ይቁም፣ ይህን ነገር እንዳታነሱ ይባላሉ። በእንደዚህ አይነት አርባንቴጅን ጠብቆ የውጊያውን አየር በመከታተል የሚያደርጉት ነገር ነው። ይሄ ነገር ሊነሳ የቻለበት ዋናው ትልቁ ነገርም እንግዲህ ጫና ሲበዛ ነው። ጫና ስለበዛ ነው እቺ የምክክር ኮሚሽን እችን ጥያቄ ይዞ ብቅ ያለው ጫና ስለበዛ ነው። ከዚሁ ጋር ተይዞ የዚህ ጫና ማብዛት ደግሞ የምክክር ኮሚሽኑን ወደዚህ ጥያቄ ማስገባት ብቻ ሳይሆን ጦርነቱን ፋኖ ብቻ አይደለም የተዋጋኝ ጥሩ ጥሩ አዋጊ የትግራይ ጀረናሮች በስልክ ተሳትፎ አድርጓል ካርታና ፕላንን እያነበቡ ፋኖን በስልክ ረድቷል። አዋቅቷል። እንዲዋጉ አድርጓል። ቦታ አስተላለፎችን ከየት ወደየት ሽፋን ማስጠት እንዳለበት፣ እንዴት መሆን እንዳለበት ውጊያውን በስልክ መርቷል። እንግዲህ በአካል አማራ ክልል ውስጥ ገብቶ መሮ አይደለም ያሉት። ጦርነቱን መርቷል የተባሉ ጀነራሎች ኢንተርቪው ሲደረጉና ማል ሲሰጡ ትግራይ ውስጥ ነው ያሉት። እንግዲህ ይህንን ጦርነት በማማከር በማማከር በስልክ ረርቶኛል ነው የሚሉ እንግዲህ እነጀረናር ምግቤ ምዕራብ ትግራይ ብሎ የሚሉትን የአማራን ክልል መሬት ቆርሶ ለመውሰድ በዝግጅት ላይ ያሉ ጀረናሮች ፋኖን እንዴት ሊመሩ ይችላሉ? ከፋኖ ጋር እንዴት ሊስማሙ ቻሉ? ባላንጣ ወይም ደግሞ የእንጀራ እናትና የእንጀራ አባት ሆኖ ወጥቶ እየገቡ ያለው ቡድን እንዴት ይሄንስ ሊያደርግ ቻለ? ነው ምናልባት የጋራ ጠላታችን ነው ብልጽግና የጋራ ጠላታችንን በጋራ እንምታ አይነት ነገር ከሆነ ህዋታውን በአሁኑ ሰዓት የአማራን ክልል መሬት ቆርሰን እንወስዳለን ይህንን መሬት ቆርሰን ካልወሰር ትግራይን ሀገር ማድረግ አንችልም የምግብ ዋስትናችንን ራሳችንን ማረጋገጥ አለብን የሚል እሳቤ ነው ይዞ የሚሄደው እንግዲህ ይህ ሁሉ የተነሳው ምንድን ነው ከፍራትና ከመመታት ነው ይህንን ምትና ይህንን የደረሰባቸውን ሽንፈት በሶስት ሳምንት እና በሶስት ቀን ሱሪ እናስፈታለን ብለን የገባንበት ጦርነት፣ በምንም አይነት ለፋኖ እውቅና አንሰጥም። አንዳንድ ጀረናሮችን ፈልገን ጦርነቱን እንደመሩ አድርገን በነሱ እውቅና እንደሰጥ እንጂ ለፋኖ እውቅና አንስት የሚለውን ነገር ተስማምቶ ተነጋግሮበት ለፋኖ የሚሰጡትን እውቅና ናፍጎ ለነጀረናር ምግብ ጦርነቱን እሱ ነው የመራው በአማራ ክልል ስድስት ዞኖች እነሱ መርቷል ብሎ በእነሱ ላይ ነው የደፈደፉ። ይሄ እንግዲህ ለፋኖ እውቅና ላለመስጠት ነው። በጦርነቱ ተመጥቷል። ፋኖች ሪፖርት እንዳደረጉት መሳሪያዎችም ገቢ ይሆኗል። የቡድን የነፍስ ወከፍ መሳሪያዎችም ገቢ ይሆኗል። የሰው ኃይልም ተመጥቶባቸዋል። እውቅና ላለመስጠት ለትግራይ ጀነራሎች እውቅና ሰጥቷል። ሌላው ማንሳት የምንፈልገው ነገር ቢኖር ምንድን ነው? እዚህ ላይ እንግዲህ አማራ ክልል ውስጥ ከጦርነት ባሻገር የእርስ በርስ መጠላለፍ ጉዳይ አለ። ሰሞኑን እንግዲህ የጸጥታ ኃላፊዎች ከቦታ ተነስቷል። አማራ ክልል ብልጽግና ውስጥ ማለት ነው። እነዚህ የጸጥታ አመራሮች አንደኛ መከላከያ ተመቶብናል። መከላከያ የሚመታብን ደግሞ ከኛ ውስጥ ለፋኖ ኃይሎች በትክክል የተነሳንበትን ቦታ መረጃ የሚሰጧቸው ባለስልጣናት አሉ። አንድም ቀን አቅደን አሳክተን የተመለስንበት ቀን የለም። ለፈጣዎችን ሰብረን ከበባዎችን ሰብረን እርምጃ ወስደን ነው እየወጣን ያለነው እንጂ እቅድና ፕሮግራም አውጥተን ምስጢርና መረጃዎችን ይዘን ወደ ውጊያ ቀጠና ስንሄድ ባለጉዳዩ እና ባለድል የሚሆነው ጽንፈኛው ነው። ለጽንፈኛው መረጃ የሚሰጡት ደግሞ እኛ ውስጥ አሉ። በእንደዚህ አይነት ሁኔታ አብረን መቀጠል አንችልም የሚል በተለያዩ መድረኮች ሲገማገሙ ነበር። ይሄ ግምገማ መሬት ላይ ወርዶ እንግዲህ ወሳኝ ወሳኝ የሆኑ የሚሊሻ ዘርፍ፣ የጸጥታ የተለያዩ የአርማ ብተና ይልና ከቦታ የተነሱበት ሁኔታ ነው ያሉ እነዚህ ሰዎች ከቦታ መነሳታቸው እንግዲህ አውራጃነትና መንደርተኝነት አመለካከት ያለበት ምርጫና ሹምሽር ይመስላል። ምናልባት ይሄንን በግልጽ ለማስቀመጥ ያክል ከስልጣን የተነሱት የጎንደር ሰዎች እንደሆኑ መረጃዎች ስለደረሱኝ ነው። ሙሉ ለሙሉ ከስልጣን የተነሱት ጎንደሬዎች ናቸው የሚል ነገር አለ። የብልጽግና አመራሮች ከቦታ መነሳትና የብልጽግና አመራሮች ቦታ ላይ መተካት ፋኖን ምንድን ነው የሚጎዳው? ፋኖን ምንድን ነው የሚጠቅመው? ይጠቅማል ብለን የምንል በአማራ ትግል ውስጥ የውስጥ አርበኛ ሆነው የሚያገለግሉ ካሉ እንደ አማራ እንደ ብልጽግና ያ ትልቅ ፋይዳ ያለው ፋኖን ይጠቅማል ብለን የምንል ጉዳይ ነው። ነገር ግን ጎንደር ተነስቶ ጎጃም ስልጣን ላይ ሲቀመጥ ለአማራ ሕዝብ ትግል ውጤት ያመጣል ብለን የምናስብ ካለን ይሄ ስህተት ነው። ፋኖቹ ይህንን መከተል የለብንም። ከዚህ ውስጥ መውጣት አለብን። እንደ አማራ ብልጽግናዎቹ አሁን እንደ አማራ እየሰሩ ነው ወይ? ነው ብልጽግናዎቹ እንደ አማራ እየሰሩ ከሆነ የውስጥ አርበኞች ይኖራሉ። እነዚህ የውስጥ አርበኞች ለፋኖ መረጃ ይሰጣሉ። ፋኖ በዛ መረጃ ላይ ተንተርሶ ውጤት ሊያመጣ ይችላል። ይሄ ጠቃሚ ነገር ነው። ነገር ግን በአውራጃ የምንከፋፈል ከሆነ ፋኖቹ ጎንደር ተመርጧል፣ ጎጃም ተሽሯል፣ ጎጃም ተሽሯል፣ ጎንደር ተመርጧል፣ ጎጃም ተመርጧል፣ ጎንደር ተሽሯል ብለን በአውራጃ የምናስብ ከሆነ በአንድ ደክም ማልካም ለትግሉም ትልቅ እንቅፋት ነው የሚሆነው። ከዚህ ውስጥ መውጣት አለብን። ፋኖቹ እዚህ ውስጥ ገብቶ ከሆነ ከአውራጃነት መውጣት አለባቸው። አሁን ፋኖ አንድ አልሆነም እያልን እየተጨቃጨቅን የፋኖን አንድነት የምንጠብቀው ይቅርና ብልጽግና በአማራ ክልል ውስጥ ባለበት ሰዓት በብልጽግና ስልጣን ፋኖ የሚከፋፈልበትና የሚታኮስበት ሁኔታ ሊፈጠር ይችላል። ከዚህ ከአውራጃነት ውስጥ የማንወጣ ከሆነ የቃላት ልውውጦች እስከ መታወከስ ደረጃ ሊደርስ ይችላል። መረጃዎች እየወጡ ስለሆነ ነው። ስለዚህ ፋኖ ብልጽግና በሚመርጣቸውና ብልጽግና በሚሽራቸው የብልጽግና አመራሮች ሂደትና አካሄድ ውስጥ በጭራሽ መግባት የለብን። ሸዋ ተመረጠ፣ ከአዲስ አበባ መጣ፣ የእባብ ልጅ እባብ ነው። በዚህ ሳቤና በዚህ እይታ ማሄድ አለብን እንጂ የጎንደር ሰው ተሽሮ የጎጃም ሰው ተቀምጧል፣ የሸዋ ሰው ተሽሮ የወሎ ሰውን የተቀመጠ ብሎ ፋኖ በዚህ ውስጥ ገብቶ በአውራጃ የሚከፋፈል ከሆነ የባሰውኑ ክፍፍሉን ሳፖርት ያደርገዋል። የፋኖ አንድነትና የፋኖ ወደ አንድነት መምጣትን ስንጠብቅ በብልጽግና ተሿሚና ተሻሪ ውስጥ ገብተን ሀሳብ የምንሰጥና ቡድንተኝነትና ቀበሌ ወረዳነትና መንደርተኝነትን የምናራምድ ከሆነ ለፋኖ ትልቅ ሸክም ሆኖ ይቀጥላል። ስለዚህ ፋኖዎች በምንም አይነት ይህንን ጉዳይ ማንሳትም የለባቸውም። ከሚመጣው ባለስልጣን ጋር ኮሚኒኬት አድርጎ የመረጃና የማስረጃ ባለቤት ሆኖ መቀጠል ነው ያለባቸው፣ እንጂ በዛ ልክ መታየት የለበትም የሚል እምነት ያለኝ፣ እናንተም የራሳችሁን ትንተናና ሀሳብ እንድትሰጡበት በአክብሮት እጠይቃለሁ።